ሳቅ ተላላፊ ነው በባህሪው ይሄ ተላላፊ ሳቅ እንዲይዛችሁ ምኞታችን ነው። በነገራችን ደስታ እኮ ዱርዬ አይደለም፣ ጠጅ ቤት የለም ደስታ። አንቺ ነው የምታመጭበት በመጠጣት ምናምን ደስታ ሊመጣ ይችላል። ደስታ አንቺ ውስጥ ያለ ነው። አንቺ ነሽ ፈታ የምትይው ነገሮችን፣ እርስት እያረሽ ራስሽን በራስሽ የምታዝናኙ አንቺ ነሽ። እሺ፣ አሁን እኮ አንቺ ዝም ብለሽ ላባሽኪን ላቫሽኪን ይመስልናስ እና ታዲያ እድሜ ሲመነዘር ድርሺ ሰባሽን ግጥም አድርገሽ በልተሽ፣ አስራ ስምንት እኮ ነው። ወዳጆች አትጨናነቁ፣ ሲጨነቅ የሚያምረው ጭማቂ ብቻ ነው። ወዳጆቻችን፣ ቆንጆ ጊዜ የአክብሮት ግብዣችን ነው። ማርቄ፣ ብዙ ጊዜ ያው አንተ የአንተ ኮሜዲዎች በሙዚቃ ነው የሚገለጹት። ሙዚቃን እና ኮሜዲን እንዴት ነው ያቀላጠፍ ሙዚቃ እኮ ህይወት ነው። ገሻል አሁን ስታንዳፕ ኮሜዲ ትሰራለች በእርግጥ የሰው ይስቃል። በሙዚቃ ሲሆን ግን ሕፃናቶች ይሰማሉ። ብዙን ሰው በሙዚቃ ብዙ ነገር መስማት ይችላል። እኔ ደግሞ ኮሜዲዎች እንደዚህ መተላለፍ ያለባቸው ቁም ነገሮች እያዋዙ እያሳቁ የሚሄዱ ነገሮች በሙዚቃ ሲሆን፣ ሙዚቃውንም በደንብ ስለማውቀው ሰው በደንብ ይሰማል ሙዚቃን ቶሎ ይደርሳል። ገብትሻል ቀልድ በሙዚቃ ቶሎ ይደርሳል። ኮሜዲ ያን የተሰማና ከዛ በኋላ ዝም ብለው እንደ ጨዋታ ትሆናለች። ሙዚቃ ዛሬም እጅጋየው የዛሬ ስንት ዓመት የተሰራ እጅጋየው እጅጋየው በአንቺ ፎንቃ ስንቱን አየው የኬክ ቤቷ እጅጋየው በአንቺ ፎንቃ ስንቱን አየው አቤት የምጠጣው በሌለኝ ፍራንክ ቦክሰኛ ተቆራጭ ባለ ክሬም ኬክ በየቀኑ የሄርኩ ስለባስ በላ ስላየች በጣም ይገርምኛል። ሚልኩ በእጅ ጋየው ፍሬ ጋቢኗን አይተሻል። አንዳንድ ዘፋኝ ይገርመኛል፣ ድርሺ አንዳንድ ዘፋኝ ይገርምኛል። ቆንጆ ዘፈን፣ ቆንጆ ግጥም ይሰራና በጣም የምታምር ረዥም ውበቷል በቀም በሚገርም ሶፋ ላይ በሚገርም ግቢ ውስጥ አድርጎ ዘፋኙ ይዘፍናል። በሚገርምሽ ሰው እኮ ዘፈኑን ከዛ ዘፈኑ ግጥሙም ዜማውም ሳይሰማ ይሸውዷል። እኔስ ከኔ ባሰችውን ጋቢኗን ፍርያ ማመጣውና ድርግም እሷን ማን ያያታል? ስለዚህ እኔ ብቻዬን ተኮመኮምኩልሻ። እንግዲህ እንጋብዛለን፣ እጅጋ እየሆን እንወደዋለን። ኦሊ ተዘጋጅቷል። በአለማችን ላይ እንግዲህ ማርቂ በጣም ቆንጆ ሆኖ ነው። በነገራችን ላይ ብርቄ፣ ምን እንዳለኝ ታውቃለህ? በጣም ብዙ ሰው ያመሳስለኛል ከማርቄ ጋር። ውይ አትመሳስሉ ግን ምናምን ነገር ከዛም ነው የሚያመሳስላችሁ። ኧረ ድርሹ ታሾፊያለሽ። እናቱ እንደውም ሲያጠቡት ድሮ ብርቄ ማለት የእርጎ ዝንብ ነች። እኔ አንዳንድ ቀን ብርቄን ትመስላለህ። እኔን እንኳን እንደውም እኔን እኔን ነው የሚሉኝ ብርቄ አንተን ይመስላል እንዴ? ብርቄን አይተሻታል? በቃ ሊያልቅ ሲል ያለችው ሊፖፕ ነው የምትመስላቸው። ጥንቅላቃ ብቻ ጭንቅላቷ ብቻ። በዛ ላይ ደግሞ ግሯ ግሯን ታውቂዋለሽ፣ የፆሙን ታውቂዋለሽ። አብራ ስትሄድ ሰበር ሰካ ሰበር ሰካ ምናልባት የታክሲ ረዳቱ እያለ ሄሎ ማርቆስ ይበል። አቤት ስል ትሄዳላችሁ? አዎ የሁለት ሰው ቦታ። አይ የአንድ ሰው ከግማሽ ቦታ ነው። በነገራችን ላይ ብርቄን በጣም ነው መወዳት እያንጓለለ ላይ የተሻታል። ከኔ ጋር በጣም ትወና እኔ እና እሷ በጣም ነው ምንዋደድ። ብንተራረብም ስለምንዋደድ ራስ በራሳችን በደንብ ነው ምንተራረብ። እሷ እኔን ስታገኘኝ አንተ አንታ አለችኛ። ንቀን እኔ የእኔ መኪና ላይ ፒዛ አስተዋውቃለሁ። እኔ ከዛ ሄሎ ማርቆስ አለች። አቤት ሰው ያልበላውን ምግብ የሚያውቀውን ያስተዋውቃል። ፒዛ አንተ በልተማ ታልጅ እና ምንድን ነው የምበለው? አንቺ ኔ ፒዛ በልቻ። አሀ አንተማ በእጅ የሚታሹትን ምግቦች ነው የምትበላቸው እ ለውዝ መስሎ እነ ባቄላ፣ እነ ሸምበራ፣ እነ በቆሎ። በጣም ብርቄ ንወዳታሉ። ለምሳሌ እሁድ ፕሮግራም ቢኖረን ዝግጅት አረብ ነው፣ እሷንም ቀጥራት እያቆራረጠች ነው ምትመ ያመሰግናለን ወዳጆቻችን። እንግዲህ መልካም አጋጣሚዎች ብዙ ጊዜ አይመጡም፣ አደለም ከሰንት አንዴ ነው የሚመጡት። ሲከሰቱም ደግሞ አፈፍ አድርጓቸው ዳነና ፈፍ ማረጊ በጃል እያለነው። ምክንያቱም ጭንቀትን ሆልዳ አርጎ ደስታን የሚያስቀጥልበት ሁኔታ ው ያለ ወዳጆቻችን። ተጨላነቁ ሲጨነቅ የሚያምረው ጭማቂ ብቻ ነው ለ ወዳጆቻችን ፈታ በሉ በያላችሁበት። ሼፕለስ ሼፕለስ ሼፕለስ አይተሻል? ቅርጽ ግን እኔ ድርሹ ግን እንደዚህ አይነት ቅርጽ አይተሽ ታውቃለህ? እኔ ግን እኔ በጣም አንዳንዴ ሰው ከምን አይነት ጣውላ ነው የተሰራሁት? የለ ሄድ የለ በነገራችን ሄዱ እንኳን በእውቀት ነው ብለናል። እውቀት ነው ብለናል። በጣም እኔ አሁን ተጠየቅኩ። እንግሊዘኛ ማለት ነው ማርቂ ያሉ ቤት ኧረ እንደ ውስቲ እንግሊዘኛ ጎበዝ ና ያሉ ስ ኦፍኮርስ እንግሊሽ ፎር ጉድ ቦይ ማርቂ ያሉ። ወይ ስኩል ኦፍ ቱሞሮ፣ በአማርኛ ምንድን ነው ስኩል ኦፍ ቱሞሮ? ስኩል ኦፍ ቱሞሮማ በቃ ነገ ትምህርት የለም ነው። ያቅና ደግሞ ተንጌታ። በነገራችን ላይ ይህን ሙናሊዛ ያልኩሽን ዘፈን ፈረንጆች ናቸው የሚቀርጹት፣ ፈረንጆች ናቸው። አሁን የግጥሙንና የዜማውን ጉዳይ ለማስረዳት ሶስት ወር ፈጀብኝ በምልክት ቋንቋ ማርቂ። ሙናሊዛን ሙናሊዛን አውቀዋታል፣ ማርቂን ሊያውቁታል አልቻል። ዳቪንቼ ራሱ ሙናሊዛን ለመሳል እሱ እኔን አዩንና ማርቂ ሙናሊዛ ምንም አልገባቸው። አሁን ክሊፑን ለመስራት እንደ ለቫራይቲ ፈረንች ቢቀርጸው ኢንተርናሽናል ቀርጻ ኖሩት። በጣም ዘመናዊ ነገር ተቀርጬ ህዝቡን ላስደስተው ብዬ አስቤ ነበር። ኮንታክት ኮንታክት ኮንታክት ኮሚኒኬሽን ቴሌ ሆነብኛ። እኔ ይቆራረጣል፣ ተቆራረጣል። አይዞኝ፣ ይሄ እንተጋገዛለን። እንደውም እኔ ይሄን ሰሞን አራት ኪሎ አካባቢ ነው ዞር ዞር ምለው ከስድስት ኪሎ ከስድስት ኪሎ አራት ኪሎ የወደቁ እንግሊዘኞች ካገኘሁ ብዬሽ አንዳንድ ሰው አይተሻል? አራት ኪሎ ሄደሻል? ፊደሎች ተጫጭነውት፣ አንዳንድ ሰው ጎበጥ ብሎ ሳይ ምን አለበት ይህ ሰውዬው ብዙ ዲሽቅነሪ በዝቶበታል። ግማሽ ዲሽቅነሪ ለእኔ ለኔ ሊሰጠኝ ነው። ትምህርት ቶ ሲበዛ ጥሩ አይደለም። ልክ ነው። በነገራችን ላይ ከእውቀት ማነስ የደም ማነስ ይሻላል ነው የሚባለው። ለዛ ግን ድርሽዬ፣ ማነስን ሰው እኮ ኮሌጅ ብቻ ስለገባ አይደለም ምሁር የሚባለው ሰው እኮ ከስህተቱም ይማራል። ከስህተታችን ተምረን ምርጥ ዲግሪ መያዝ ይችላል። ለምሳሌ የእኔ እናት፣ የኔ አባት፣ የኔ አያት፣ ቅድመ አያቶቻችን ምንም አልተማሩ ብዙም ትምህርት የላቸው፣ ግን በጣም የሚገርምሽ እኛ አሁን ካለን አመለካከት፣ እኛ ካለን አስተሳሰብ የላቀነ በጣም እንጂ በኢትዮጵያዊነታቸው፣ በምግባራቸው፣ በአመለካከታቸው ሰብአዊ ነገሮቻቸውን ካየሽ እኮ ላፕቶፕ ይዘን እኮ ይሄ ሜትር ከሀያ የሆነ ሀይዌ ላይ ላይሽ እንዲ ላፕቶፑን ግጥም አድርገው ያውም እኮ ላፕቶፑ ኤችፒ ወይ ሌኖቮ ምናምን ይዞ ቃ ያለ እያለ ቀለበት መንገዱን ሲሻገር በእግረኛው እኮ የሚሻገር ዘሎ ሲሻገር ትዋለሽ። ምን ዋጋ አለው? ትምህርት እኮ ፊደሉን ብቆጥሩ ስፔሊንግ ከመገጣጠም ውጭ ትርፍ የለ። ልክ ነው። በመሰልጠን ስም መሰይጠን ስላለ እውቀትን ለመልካም ነገር መጠቀም በጣም። በተለይ እውቀትን ደግሞ ከእናቶቻችን፣ ከአባቶቻችን፣ ከቅድመያቶቻችን። ዋው አድማጮቻችን ቆንጆ ጊዜ፣ ደህና ኮኔክሽን እንደቀጠለ ነው የሚገኘው። በመላው ዓለም እየተደመጠ እንገኛለን። ማርቅዬ በመላው ዓለም ለሚገኙ ወዳጆቻችን የምትለው ነገር? በመላ ዓለም ያላችሁ አድማጮቻችን ጠቅላላ ጫማ አርባ አንድ ቁጥር ነው። ሱሬ ምንድን ነው? ሱሬ ስድስት ሮብና አርብ ከሆነ አስራ ስድስት ነው። ፋይናሊ ኢንዘ ውጭ ያላችሁ ዚስ ፕሮግራም ዳና ኮኔክሽን ሊስን የምታደርጉ ጠቅላላ በጣም ደስ ብሎናል፣ ከኛ ጋር በመቆየታችሁ በያላችሁበት በየቤታችሁ። አርባ አርባ ሺህ ብር ቢኖረን ሰው ነበር የምናደርጋችሁ። ወይኔ ዛሬ

የደስታችሁ ዋስጠበቃ ነው። የዛሬ ቀን ነገ አይደግም። ዛሬ ብትከፊ ነገ ታገኛለሽ። ዛሬ ብታጭ ነገ ታገኛለሽ። ስለዚህ እንደው ጭንቀትን ማስወገድ ነው። ጭንቀትን ማስወገድ ነው። በተለይ ለዚህ ለጭንቀት ማንበብ ጥሩ ነው። መደሰት ጥሩ ነው። ደግሞ በየሃይማኖታችን ደግሞ ጸሎትን ማድረግ በጣም ጥሩ ነው። ስለዚህ አርብን ዛሬ ፈታ እያልን ቅዳሜና እሑድ ሰርግ አለ፣ ምርቃት አለ። እኔ ለምሳሌ ቢኤ ቺኤ ዊኤ ሲኤ ኪኤ ፒኤ ዲግሬን አንድ ቀን ጥቁር ሰላም። እሺ እዚህ ጋር ሰላም ጥለጥል ገና አደለ? አድማጮቻችን ቆንጆ ጊዜ፣ ሌላው ቢቀር ከጥልፍ እንኳን እመረቃለሁ። አዎ አሪፍ ጊዜ እያሳለፍን ነው የምንገኘው። አንዴ አዋሳያለን ትዝ ይልሃል? የሆነ የስቴዲየም አካባቢ ዘፈኖች በህብረት የሚዘፈኑ አብዱ ኪያር እንደውም አዲስ አልበም ማውጣት በነበረ እድሜ ዳኛው ግን የእናንተ የእኛ ሰፈር ልጆች ምናምን ምን ቆመሽ ፈጠሽ፣ ታይኛለሽ አይነት ነበር። ወዲሽ ነበረ እንደ ከረሜላ። ታዲያ ምን ያደርጋል፣ ሱቃችን ተዘጋ። ኛኛው ኛኛው። አቤት ዳንሷ! ጥምቀት ላይ በስመ አብ ወይኔ። የጥምቀት ዘፈኖች ግን እንዴት ነው የሚያምሩት? ሃርሞኒካ ሃርሞኒካ። እኔ ግን ዳንስ በቃ ሳፍ የሌለ ዳንስ በቃ። ድርሽዬ በአንድ ዓመት አንድ ሱሪ ነው የሚገዛልኝ። የዛን ጊዜ ከኋላ ታጥፋለች፣ በረባርሶ ጫማ የሀብታም ልጅ ስለሆንኩኝ ባለጥልፍልፉን ብርም ፊት ረገዘና በስማቤት፣ ሽሽ ድር ላበላ በሳምንቱ ሻወር። ከእዛ በኋላ ግን ኮሜዲውም እኮ የመጣ አንዳንዴ እንደዚህም ሰው ፊት እየቀረቡ መዝናኛውን ምናምን ያመጣነው ከእንደዚህ ከእንደዚህ ዓይነት ባህላዊቱ ፊቶችን ነው። ልክ ነው። እኔ ሰፈሬ የዮሴፍ የቀብር ቦታ ነው። ከቀብር ዜማ እናገኛለን። ቀብር እኛ ሰፈር የኮነሬል ለብቻ ነው። ኧረ እባክህ! አዎ የባለ ሀብት ለብቻ ነው። ኦኬ የኛ የኛ ለብቻ ነው። እንዴ ለኮሚዲያን ይለያል፣ አይደለም ችስታ። ኖ ማኒ ኖ ፈኒ፣ ኖ ፈኒ። ቀብር እኮ አሁን እኔ ብሞት እኮ ቀበሩ አቶ ማርቆስ ነበሩ፣ ሞቱ። በጣም ሀብታሙ ሲሞት አቶ እንትና ከ1666 እስከ ሰማንያ ስድስት ተዘርዝሮ እንዲህ ነበሩ ምናምን፣ ሰውየው እራሳቸው ድክም ብላቸው ባካችሁ ቀበሮኝ ነው። እዛ ሰፈር እኛ ዛፍ ላይ እንወጣለን። ገብቶሻል? እኛ ሰፈር አስለቃሽ እኮ ነበር በፊት። ታውቂያለሽ? ወይ ወይ ተለያየን፣ ወይ ወይ ተለያየን፣ ወይ ወይ ተለያየን፣ ወይ ወይ ከላይ ሆነን እኛ ዜማ። ገብቶሻል? ሾፕ ሾፕ፣ እና እሷን ዜማ ይሄ ዘሻ እንጂ ደረት ድው፣ ድውድውድው እያተደረገ አንዳንድ ደግሞ የቦሌ ሳው ዜማ አስቲ ደረት ምች ብለው የጎረቤቷን ደረት ነው ምትመታው። እሷስቲ የራስሽን ደረት አይደለም። ውይ እያልሽ የጎረቤቷን። ሪትሙ ራሱ ይለያል። ከዛ ደግሞ ይቀረጻል። ቀብሮ ተቀርጾ ነው። ምን እንደሚደረግ አላውቅም። የት እንደሚገባ እንኳን አናውቅም። ሲኦል ይግባ ይታወቅ፣ ገነት ይግባ፣ መሀል ላይ እንደውም እንደ ስራሽ እኮ ነው። እንደ ስራሽ እኮ መሀል ላይ እንደውም ገነት የምትባል ሰፈር ውስጥ ሳጨብጭ